ከመውለዷ በፊት እሺ፣ ሁላችንም አንወቃት። ከወለደች በኋላ ለማያውቃት ምን ብለን እናገራለን? ከመውለዷ በፊት በዚህ ደረጃ ያላዩት ሰዎች ሁሉ እኮ ከወለደች ኋላ አወቋት። ተባለ አተባለ እነ ጻድቁ ዮሴፍ፣ ነቢያት ሁሉ አሻግረው እያዩ የተሳለሟት የፍጥረት ናፍቆት የተባለ ጌታን የወለደች እሷ እንደሆነች አወቀ። እመቤታችን የበኩር ልጇን፣ ተቀዳሚ ተከታይ የሌለው ልጇን ከወለደች በኋላ ላላወቃት ለሱ ይብላኝለት። ምን እንላለን? እመቤታችንን እኮ ወላዲተ አምላክ ለማለት ከተናነቀው፣ የአምላክ እናት ለማለት ከከበደው፣ ልጇን እኮ አምላክ አይደለም እንደማለት ነው። ብዙዎች ጌታችንን በቤተልሔም መወለዱን ደጋግመው ሲናገሩ እንሰማለን። በቤተልሔም እንደተወለደም ዝማሬ ሲያቀርቡ እንሰማለን። ብዙዎችን ከእመቤታችን መወለዱን መናገርና ከእመቤታችን ስለመወለዱ ለመዘመር ግን ሲተናነቃቸው እናያለን። በቤተልሔም መወለዱ ነው ወይስ ከእመቤታችን መወለዱ ነው የበለጠ ድንቅ የሚያደርገው? ቤተልሔም እኮ አንዲት ስፍራ ናት፣ አንዲት መንደር ናት። ቤተልሔም እኮ ለተወሰኑ ሰዓታት ነው ቆይታ ያደረገባት ምናልባትም ለተወሰኑ ቀናት። እመቤታችን እኮ ዘጠኝ ወር ከአምስት ቀን በማሕፀኑ አድሯል። ከዛ 33 ዓመት አብሯት ኖሯል። አሁንም ድረስ እናቱ ናት። ቤተልሔም ታልፋለች፣ እመቤታችን አታልፍ። ዛቲ ይእቲ ምዕራፍየ ለዓለም ነው ያለው። ይቺ የዘላለም ማረፊያ ናት ነው ያለው። የዘላለም ማረፊያ አይናት ብሎ ሲናገር እየተናገረ ያለው ለእመቤታችን ነው። እሱም ፍጹም አምላክ ፍጹም ሰው መባሉ እሷም ደግሞ ወላዲተ አምላክ መባሏ ለዘላለም አይቋረጥም። ከዳግም ምጽአትም በኋላ አይቋረጥም። ከዳግም ምጽአትም በኋላ እኮ እናቱ ናት። እናቱ መሆኗ አይሻልም። እኛን በዚህ ምድር እያለን በስማ ምነ ልጆቹ ሆነን አይደለም እንደ ዓለም ካለፈች በኋላ ልጆቹ መሆናችን ይቋረጣል አይቋረጥም። እመቤታችንም በዚህ ዓለም በስጋ ወለደችው ከዚያም በኋላ እናትነቷ አይቋረጥም። በመንግስተ እግዚአብሔርም ስንሄድ ወላዲት አምላክ መሆኗን ነው የምናውቀው። ወላዲት አምላክ ብለን ነው የምንቀበላት። ወላዲት አምላክ ብለን ነው የምናከብራት። በቤተ ልሔም ተወለደ እንዲህ አለ እየተባለ እየተነገረ እንዴት ነው ከእሷ ተወለደ ማለት ይህን ያህል የሚከብደው? ይህ የሌላ መንፈስ ውጊያ እንደሆነ ማሳያ